አይ ገና ነኝ። አዲስ ሰለምቴ ነኝ። ማሻላህ አንተ ዳዕዋ የምታደርገው ልጅ ነህ አይደል አደባባይ ላይ አ ኦ ወላሂ ስራ ገኘህ በጣም ደስ ብሎኛል። ማሻላህ ዩኑስ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ፣ በጣም ጎበዝ ልጅ ነው። ማሻላህ ማሻላህ ማሻላህ በጣም ጎበዝ ልጅ፣ ጀግና ልጅ ነው። በርታ። ዳዕዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። ማሻ አላህ ዩኑስ ጎበዝ ልጅ ስላገኘ በጣም ደስ ብሎኛል። እኔም ደስ ብሎኛል። ማሻ ዩኑስ ቁርአን ትቀራል እናለ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

የሰራ ያለው ልጅ በጣም ጎበዝ ልጅ ነህ። ተጽዕኖ ማሳደር የምትችል ልጅ ነህ። እያየሁ ነበር ከፓስተሮች ጋር አደባባይ ላይ ወጥተው ሲጨብኩ ከእነርሱ ጋር ስትከራከር አፋቸውን ስታሲዛቸው። ማሻአላህ ጠንክር በርታ። አላህ ምንዳህን ይክፈለህ። እውቀትን አላህ ይጨምርልህ። በጣም ደስ ብሎኛል ስላገኘው ዩኑስ። እኔም ደስ ብሎኛል በጣም በዚች ጋር ደግሞ አሁን ጥያቄ ነበረኝ።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

የሚዋጓቸውን ብሎ ተናገረ። ካልተዋጉንስ በፍጹም እነርሱን መንካት አይቻልም። ነቢዩ ሰለላሁ ዓለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና። የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ አያገኝም። እንዳትገሉ ብሎ ተናግረዋል። አያችሁ? ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ ዛቻውን አረል ያን። ሊዋጋ የመጣው አካል ለምንድነው የምንዋጋው? ሰላምን አልፈልግም አለ በቃ ሰውን እገላለሁ። እኛ የዛን ኛ ዝም ብለን አንጠብቅም። ከራስ መከላከል ግድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ አንድ ትም ጅሃድ አድርግ የሚል ትእዛዝ አልመጣላቸውም ነበር። ታገስ እና አስተምር የሚል ነበር። ከዚያ በኋላ ግን ከ13 ዓመት በኋላ ከዚህ በኋላ ከራሳችሁ ተከላከሉ ብሎ አላህ ለነዚያ ለተበደሉ ሰዎች ከራሳቸው መከላከል ጃሃድ ማድረግ ተፈቀደላቸው። አላላ ኡዚነ ሊለዚነ ዩቃተሉነ ቢአንነሁም ዙሊሙ ኢላ ይህ ይመስላል እና በእስልምና ሰላማዊ የሆነ ሰው መጋደል በፍጹም አይቻልም። እንዳም ከገነት የሚያስረቅ ወደ ገሃነም የሚዳርግ የሆነ ሀጢያት ነው። ለምን ሌላ ተከታይ አይሆን ሰላማዊ እስከሆኑ ድረስ፣ ለነርሱ ሰላማዊ መሆን ግዴታ ነው። ወተዓላ አላህ በቁርአን ላይ ሲናገር ምን ይላል فما استقاموا لكم فاستقيموا لهم

ሰላምን እንዲያሰፍል ጸልዩ ለሰላም ጸሎት አድርጎ ያሉ ነብይ ናቸው። ነገር ግን ልዋጋ ከመጣ ያን አካል መከላከል ግድ ይላል። ከራስ አያቸው ያ ነው። በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይህ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ እነ ሎጥ እነ ኖህ፣ እነዚህ እነ ቀደምት ነብያት ሁሉ መቅሰፍት የሚባል ነገር ነበር በነርሱ ጊዜ። ልክ ነብያቶች በተካዱ ጊዜና የነብያትን ተአምር ባስተባበሉ ጊዜ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 ለመሲሁ ኢንጂልን ሰጠው፣ ለነቢዩ ስለ ላ ሰለም ቁርአንን ከዚያ በኋላ ነው። ከዚህ በኋላ ደግሞ መቅሰፍትን ተው አላህ ሱብሓነሁ ወተዓላ እና አማኞችን ምን አላቸው ከራሳቸው ተከላከሉ፣ የሚል ጅሃድ የሚባል እንዳነገገላቸው ጅሃድ ማለት ትግል ማለት ነው። ያ ማለት ሊታገል የመጣን አካል ከራስ እየተከላከል የምታደርገው የመከላከል ስርዓት ነው ጅሃድ ማለት እንጂ ሂደህ ሰላማዊ ሰው መጨፍጨፊያ መንገድ አይደለም። ገቷቸው አላደላ ይሄ ነው። ዩኑስ የተመለሰል ይመስለኛል። አዎ በደንብ ተመልሶልኛል። ለዚህ ጥያቄ በጣም አመሰግናለሁ። ወላሂ ላለ አብሬ በጣም ወዳለሁ። መርሐባ ወንድ፣ እኔ ራሱ በጣም በጣም በጣም ነው የምወደህ። ጠክር፣ በርታ። ወደፊት እስከዛሬ ከሰራኸው የተሻለ ደስ የሚል ታላላቅ ስራዎችን ካንተ እንጠብቃለን። አላህ ይጠብቅህ። አላህ እውቀትን ጨምሮ ጨማምሮ ይስጥህ። እሺ ዩኑስ።